እግዚአብሔር ምስክር። አይደለም አይደለም፣ አንተ ብዙ መስዋዕትነት ከፍላለሁ ለአንተ ብላ በአካል ማየት ስለፈለገች ነው።

ስለዚህ አንተ እኔ እኔ እኔ ፍቅረኛ አለኝ ለዛ ነው፣ እኔ ፍቅረኛ አለኝ ለዛ ነው ወድሻለሁ ምናምን ኖርማል እኮ ነው ግን ከድሮም ነው። ስንት አመት? ሁለት አመት ይሆኗል። ግን የበለጠ ደሞ ስትለያዩ ከበፊቷ ፍቅረዬ ጋር ስትለያዩ አሁን ምን ሊሆንልሽ ምን ተወኝልኝ

በእውነት እግዚአብሔር ያክብርልኝ። በጣም በጣም ነው የማመሰግነው። እኔ በዚህ ልክ የወደደኝ ሰው ማለት በአድናቆት ደረጃ ግን ከአዳማ ድረስ ጌታ ምስክር አይሆንም። በእውነት አሁን ተመልሰሽ አዳማ ነው የምትሄጂው? አንተ ግን አይ የመሬን ነው። እኔም እናንተም እኮ ነው የደነገጥነው። እግዚአብሔርን የመሬን ነው። መቼ ተነጋግራችሁ ነው? ቆይ እንዴት? እኔ አላውቅም ይሄን ሁሉ ነገር። ከሳምንት በፊት ነው ያወራችሁት? ከዛ ምን ምን፣ ማን ነው ያወራሽ? ጆሲ ነው ያለሽ? ዛሬ ዛሬ ላይቭ ስትሪም እንዳለን ታውቂ ነበር? በዘበ የአንተ ሁሉ ነገር የት ነው የሚሄደው? ከዚህ ሶታ ጋይስ፣ ምን ነው የምታውቁት ነገር አለ እንዴ? እንዴ ስለዚህ፣ አሁን ምን እናርግልሽ? እያወራን እኮ

ጆሴ አወራን እኮ፣ እንደበሰለ ሰው እናወራ አንፍሰል። ፎዚ ማለት በጣም ነው የምትወደኝ። እኔ ነግራኛለች፣ አወራን እኮ ከእሷ ጋር። ነገረችኝ እኮ በደንብ ነገረችኝ። አልነገረችኝም ነገረችኝ። ከሳምንት በፊት ከአንተ ጋር እንዳወራችሁ ከዛ በኋላ በጣም እንደምትወደኝ

ሙሉ ስቶሪውን እዚህ ቁጭላ ላሳይ። የማየቱ የሚፈልጉ ሰዎች የጆሲ ጂ እንትን ላይ አዳማ፣ አዲስ አበባ ድረስ መታለች። እንግዲህ ሙዚቃ ምርጫው እራሱ እናገናኛታለን ማለት ነው። ውይ! ምን አይነት የፍቅር ታሪክ ነው! ሙዚቃ ምርጫ የራሷ

አንተ ራሱ አለህበት። አንተ ማርቆ ነገር አይደል?